ሁሉም ሰው የሰው ልጅ ባህሪ እንደሚረዳ ያስባል እውነታው ግን አብዛኛው የምናደርጋቸው ነገሮች ምክንያታዊ አይደሉም አሁንም ሳይንቲስቶችን የሚያስደንቁ ከአእምሮ ጋር በጥልቅ የተሳሰሩ ድብቅ ስርዓቶች እንግዳ አመሎችና ልምዶች ናቸው አእምሯችሁ በትክክል እንዴት እንደሚሰራ የሚያሳዩ አምሳ አስደናቂ ስነ ልቦና እውነቶች አንድ የሰው ልጅ አእምሮ አሉታዊ ወይም ኔጌቲቭ ቃላትን ከአዎንታዊ ወይም ከፖዚቲቭ ቃላት የበለጠ በፍጥነት ያሰላስላል ከስነ ተፈጥሯዊ ዝግመተ ለውጥ የተረፈ ባህሪ ነው መትረፍ ወይም በህይወት መቆየት ማለት ከደስታዎች ከእርካቶች በፊት አደጋዎችን ስጋቶችን መለየት ነው። ለዚህ ነው አንድ ስድብ ከአስር አድናቆቶች በላይ ተጣብቆ የሚቀረው። ሁለት የተዘበራረቀ የእጅ ጽሑፍ ያላቸው ሰዎች ብዙውን ጊዜ በስርዓት ከሚጽፉት በላይ በፍጥነት ያስባሉ። በወረቀት ላይ ያለው ትርምስ በእንቅስቃሴ ላይ ያለውን የሀሳብ ማዕበል ይደብቃል። ሀሳባቸው ከእጅ ይቀድማል። የአእምሮ ከቀለም በበለጠ ፍጥነት እንደሚንቀሳቀስ ማረጋገጫ። ሶስት ከራስ ጋር ማውራት የእብደት ምልክት አይደለም ከፍተኛ ራስን የመግዛትና የትኩረት ምልክት ነው። ሐሳባችሁን በቃል ስትናገሩ አእምሯችሁ ቃላታችሁን እንደመመሪያ እንደ ትእዛዝ ነው የሚመለከተው። አትሌቶች፣ የቀዶ ጥገና ሐኪሞች፣ የቼዝ ማስተሮች እንኳን ትኩረትን ለመሳል የራስ ንግግር ይጠቀማሉ። ይህ በትክክለኛው ጊዜ የአእምሯችሁ ራሱን ማሰልጠን ነው። አራት ሁለገብ ተግባር ወይም በአንድ ጊዜ ብዙ ተግባሮችን ማከናወን ውጤታማ ያደርጋችሁ። በእውነቱ የእናንተ ናኪ ወይም የማሰብ ችሎታችሁን ለጊዜው ይቀንሳል። አእምሯችሁ የተለያዩ ሥራዎችን እዚህና እዚያ እያለ በአንድ ጊዜ ለማከናወን አልተሰራም ለእያንዳንዱ ልውውጥ ትኩረትን ያጠፋል፣ የአእምሮ ቀልጥፍናችሁ ሙሉ ሌሊቱን ለሊቱን ነቅቶ እንደቆየ ሰው ደረጃ ይወርዳል። አምስት በንግግሮች ወቅት ስዕል ቢጤ ጫር ጫር የሚያደርጉ ሰዎች የበለጠ ዝርዝር ነገሮችን ያስታውሳሉ። እጅ አካል እንዲጠመድ በማድረግ አእምሮን በመልእክቱ እንዲያተኩር ነጻ ያደርጋል። መሞነጫጨሮች የሚያዘናጉ ትኩረት የሚከፋፍሉ አይደሉም፣ ለትውስታ መልህቆች ሰንሰለቶች ናቸው። ስድስት ፈጣን የልብ ምት አእምሯችሁን በፍቅር እንዳላችሁ እንዲያስብ ሊያታልል ይችላል። ያ ከፍርሃት ከአካል ብቃት እንቅስቃሴ ወይም ከደስታ የመነጨ የሆርሞን ጥልፊያ ከመሳብና መማረግ ጋር ተመሳሳይነት አለው። አንዳንድ ጊዜ ፍቅር በልብ ውስጥ ሳይሆን በልብ ምት ውስጥ ነው። ሰባት ብዙ ሰዎች ሳያውቁት የሚወዱትን ሰው የሰውነት ቋንቋ ያንጸባርቃሉ። የተጣመሩ እጆች፣ ራስን ዘንበል ለማድረግ የታጠፉ ክንዶች፣ ከእናንተ ጋር እንደተገናኘው ይሰማኛል የሚሉ የሰውነት ዝምተኛ ኑዛዜ ናቸው። ማንጸባረቅ ያለ ቃላት ወዳጅነት መቀራረብ ነው። ስምንት ብዙም የማይናገሩ ሰዎች ብዙውን ጊዜ የበለጠ ያስተውላሉ። ዝምታም መልከታን ያጎላል። ሌሎች ሲናገሩ ዝም ያሉት ፊቶችን ሁኔታዎችንና እውነታዎችን በማንበብ ይጣመዳሉ። ዘጠኝ አእምሯችሁ በእውነተኛ ውድቅ መደረግና በአካል መመካከል ያለውን ልዩነት መለየት አይችልም። ያችን ላይ የመባል ንክሻ ልክ እንደ ቁስል ተመሳሳይ ነርቭ ስርዓቶችን ይቀሰቅሳል። ማህበራዊ ቁስሎች ለአእምሮ እውነተኛ ቁስሎች ናቸው። አስር በአማካይ አንድ ሰው በቀን ከአንድ እስከ ሁለት ጊዜ ይዋሻል። በአብዛኛው ግጭትን ለማስወገድ ትላልቅ ማታለያዎች አይደሉም። ነገር ግን ትናንሽ ጋሻዎች ናቸው። ደህና ነኝ በአምስት ደቂቃ ውስጥ እደርሳለሁ። ውሸት ሁል ጊዜ ክህደት አይደለም። አንዳንድ ጊዜ ሰላም ለማግኘት ደካማ ሙከራዎች ናቸው። 11 ማስቲካ ማኝክ ወደ አንጎል ደም ፍሰትን በመጨመር የማስታወስ ችሎታንና ትኩረትን ያሻሽላል። ትናንሽ የአእምሮ ግዴልሽ የሆነ ድርጊት አእምሮን ራሱን ያነቃቃል። ለዚህም ነው ተማሪዎች ወይም ወታደሮች እንደ ሚስጥር መሳሪያ የሚጠቀሙበት። 12 በአስቸጋሪ ጊዜ ወይም በቀውስ ውስጥ ተረጋግተው የሚቆዩ ሰዎች ብዙውን ጊዜ ቤታቸው የመጀመሪያ ጊዜያት ብዙ ጥረትና ጭንቀት አጋጥሟቸዋል። የነርቭ ስርዓታቸው በእሳት ውስጥ የተፈተኑ የሰለጠኑ ናቸው። የተረጋጋሚ የሚመስሉ አንዳንድ ጊዜ መትረፍን ወይም ቤት መቆየትን በከባድ መንገድ ይተማረል። አስራ ሶስት በትንሹ ሲደክማችሁ አእምሯችሁ የበለጠ የፈጠራ ችሎታ ያለው ይሆናል። ድካም የአንጎል ማጣሪያዎችን በመቀነስ ያልተለመዱ ሀሳቦች እንዲሸረተቱ እንዲገቡ ይፈቅዳል። የረፈዱ ምሽቶች መመነጫጨር ትርጉም የለሽ ወይም ልቅ የሆነ ሀሳብ ሊሆን ይችላል። አስራ አራት ጨለማ በሆኑ ቀሎች ወይም በዳርክ ሂውመር የሚስቁ ሰዎች ከፍተኛ ስሜታዊ የመቋቋም ችሎታ አላቸው። በሚያም በሚያሳዝን ወይም በአስቸጋሪ ሁኔታ ውስጥ ቀልድን ማግኘት ጭካኔ አይደለም፣ ትጥቅ ነው። አንዳንድ ሰዎች ከእውነተኛው ዓለም ክብደት የሚተርፉበት የሚያመልጡበት መንገድ ነው። አስራ አምስት ሴቶች ብዙ ተግባራትን በአንዴ በማከናወን የተሻሉ ናቸው። ወንዶች በአንድ ነገር ላይ በጥልቅ በማተኮር የተሻሉ ናቸው። ይሄ የበላይነት ጦርነት አይደለም። በብዙ ሺዎች ዓመታት በሕይወት የመቆየት ሚኖች የተቀረጸ የጥንካሬ ክፍፍል ነው። አስራ ስድስት ብዙ ሰዎች ለሌሎች ምን ያህል ማራኪ እንደሆኑ ዝቅ አድርጎ ይገምታሉ። እኛ ጎድለቶቻችንን በመስጦት ውስጥ ጎልተው እናያለን። ሌሎች ደግሞ በቅጽበቶች በተግባር ምልክቶችና በጨረፍታዎች ውስጥ ይመለከቱናል። ብዙውን ጊዜ እናንተ ከምታምኑት በላይ እጅግ ማራኪና ማላ የመሆን እድላችሁ በጣም ከፍተኛ ነው። 17 በምሽት አርፍዶ የሚቆዩ ሰዎች ሥልጣንን የመጠየቅ እድላቸው ከፍተኛ ነው። የምሽት ጉጉቶች ገደቦችን የመግፋት ድንበሮችን የመቃወምና የራሳቸውን መንገድ የመቅረጽ ዘንባን ያላቸው፣ ጨለማ ምንጊዜ የሚያማጽሎች ነው። 18 አእምሯችሁ በምናብ ወይም በኢማጂኔሽን ከሞላ ጎደል እንደ ተግባር ውጤታማ በሆነ መልኩ ራሱን ማደስ ይችላል። አንድን ክህሎት በአእምሮ መሳል ልክ እንደ ተግባራዊ ልመመድ ተመሳሳይ የነርቭ ሥርዓቶችን ይቀሰቀሳል። አእምሮን ለማመዳብ ሰውነት ይከተለ። 19 ጥቂት ጓደኞች ያላቸው ሰዎች ብዙም ጊዜ ለጥልቅ ግንኙነቶች ዋጋ ይሰጣሉ። ከውካታ ይልቅ መቀራረብን በመምረጥ ብዛትን በጥራት ይለውጣሉ። በዙሪያቸው ያለው ማህበር ጠባብ ወይም ትንሽ ነው፣ ነገር ግን እያንዳንዱ ትስስር እጅግ ጥልቀታሉ። 20 ከመተኛት በፊት ሐሳብና ጭንቀቶችን በወረቀት ላይ መጻፍ እረፍትን ያሻሽላል። ገጹ መያዣ ይሆናል፣ አእምሮን ከመጥፎ ጭንቀቶች፣ ከሐሳብ ምልልሶች ነጻ ያደርጋል። እንቅልፍ መጀመሪያ ሸክማቸውን ባዶ የሚያደርጉትን ይቀበላል። 21 ከሚያውቋቸው ሰዎች ጋር በየቀኑ የሚነጋገሩ ሰዎች በአጠቃላይ ደስተኛ ናቸው። ለገንዘብ ተቀባይ ፈገግታ ማሳየት፣ ለገሮ ቤት በራስ ሰላምታ መስጠት፣ ትናንሽ የግንኙነት ብልሽቶች ይጨምራሉ። ማህበራዊ አእምሮ የሚፈልገውን ይመግባሉ። 22 ዝምታ ሰዎችን ምቾት እንዳይሰማቸው ያደርጋል። ምክንያቱም ራስን ማጤንን በጥልቀት መመልከትን ያስገድዳል። በውስጣችን ያለውን ከፍተኛ ድምፅና ጫጫታ ላለመስማት አየሩን በቃላትን ሞለዋል። ዝምታ መስታወት ነው እና ብዙዎች ነጸብራቁን ይፈሩታል። 23 ብዙ ጊዜ የሚምሉ ሰዎች አብዛኛውን ጊዜ የበለጠ አቀኛ ናቸው። ጥሬ ወይም እውነተኛ ግልጽ ቃላት የጨዋነት የትውትነት ማጣሪያዎችን ያልፋሉ። የንቀት ቃላት ማንነቱ ያልታወቀ የቅንነት ምልክት ሊሆን ይችላል። 24 ግጥማዊ ሙዚቃ ከመሳሪያ ሙዚቃ የበለጠ አእምሮን ያዘናጋል። ትኩረትን ይከፋፈላል። ቃላቶች ከሀሳቦች ጋር ይፈካከራሉ። ለዚያም ነው ግጥሞች ትኩረትን እየወሰዱ ክላሲካል ወይም ዝቅተኛ ምት ያላቸው ሙዚቆች ውጤታማነትን ሊያሳድጉ የሚችሉት። ሀያ አምስት አብሮ የሚስቁ ጥንዶች ረጅም ጊዜ አብሮ ይቆያሉ። የጋራ ቀልድ አስደሳች ብቻ ሳይሆን ማስተሳሰሪያ ነው። እያንዳንዱ የውስጥ ቀልድ ዓለምን በተመሳሳይ መንገድ እንደምናይ ማረጋገጫ ነው። ሀያ ስድስት ከፍ ያለ ርኅራኄ ያላቸው ሰዎች ሌሎች ሲጎዱ ሲመለከቱ አካላዊ ምት ይሰማቸዋል ተመሳሳይ ነርቭ ሴሎች ቁስሉ የእነሱ እንደሆነ ያህል ይቃጠላሉ። የሌላውን ህመም መስማት ዘይቤ አይደለም ስነ ህይወት ወይም ባዮሎጂ ነው። ሀያ ሰባት በቀን የሚያልሙ ወይም በሀሳብ የሚወልሉ ሰዎች ብዙውን ጊዜ የበለጠ ጠንካራ ችግርን የመክታት ችሎታ አላቸው። የአእምሮ መዋልን ስንፍና አይደለም፣ የአንጎል አዲስ መፍትሄዎችን ከጫና ርቆ በመሞከር ወደ ማጣሪያ ውስጥ መግባት ነው። ሀያ ስምንት ደስታን የበለጠ በቀጥታ ባሳደዳችሁ ቁጥር ለማግኘት የበለጠ አስቸጋሪ ይሆናል። ደስታ መያዝን ይቃወማል። ደስታ የሚመጣው ትርጉም ካለው ውጤት ጎን ለጎን እንጂ እንደ ማሳደድ ሽልማት አይደለም። ሃያ ዘጠኝ በፍጥነት የሚራመዱ ሰዎች ረጅም ዕድሜ ይኖራሉ። ፍጥነት እንቅስቃሴ ብቻ አይደለም፣ የህያውነት የጥንካሬ ምልክት ነው። ህይወት ራሷ በኃይልና በጉልበት ለሚራመዱ ሰዎች የተዘረጋች ትመስላለች። ሰላሳ አእምሯችሁ ትውስታዎችን ባስታውሳችሁ ቁጥር ትውስታችሁን ያስተካክላል። እያንዳንዱ ትውስታ እንደገና የተጻፈ ነው። ያለፈው የተቀዳ ወይም የተቀረጸ አይደለም፣ በነገራችሁ ቁጥር የሚቀየር ታሪክ ነው። 31 ከፍተኛ የማሰብ ችሎታ ያላቸው ሰዎች ብዙውን ጊዜ ከመጠን በላይ ከማሰብ ጋር ይታገላሉ። ከመጠን በላይ በማሰብ ይቸገራሉ። የማጤን የመተንተን ስጦታቸው እድሎችን ማለቂያ ወደ ሌለው ጠመዝማዛነት በመለወጥ ወጥመድ ይሆናል። ስለ አእምሮች በሁለቱም በኩል ይቆርጣሉ። 32 አድናቆትና ሙገሳዎች ለብዙ ሰዎች ከገንዘብ የበለጠ ዶፕሚን ይለቃሉ። ማረጋገጫ የአእምሮ የሽልማት ማዕከሎችን ከገንዘብ በበለጠ ፍጥነት ያበራል። የሰው ልጅ ልብ አሁንም ከሀብት ይልቅ እውቅናን ያከብራል፣ ዋጋ ይሰጣል። 33 ሰዎች መመሪያዎችን ወይም ትእዛዞችን ስማቸውን ከመጥራት ጋር አብሮ ከተሰጣቸው የመከተል እድላቸው በጣም ከፍተኛ ነው። የስማቸው ድምፅ ለመቋቋም የማይቻሉ እንደ ግላዊ የማንቂያ ደወል የአእምሮን ትኩረት ያነቃቃል ይቀሰቅሳል። 34 ሰማያዊ ቀለም ሰዎች የተረጋጋ ስሜት እንዲሰማቸው ያደርጋል። ከሰማይ እስከ ባህር ሰማያዊ ደህንነትን ያስተላልፋል፣ የልብ ምንትን ይቀንሳል እና እረፍት የሌላቸውን አእምሮዎች ያረጋጋል። 35 ሰዎች በስሜታዊነት የተሞሉ ክስተቶችን ከተለመዱት የበለጠ ያስታውሳሉ። የተለመደውን እንረሳዋለን፣ ነገር ግን አእምሯችን የፍቅር የፍርሃትና የሐዘን ጊዜዎችን ይነቀሳል። ስሜት የዝምታ ቀለም ነው። ሰላስ ስድስት ብዙ ጊዜ ፈገግ የሚሉ ሰዎች በሚያዝኑ ጊዜም እንኳን አእምሯቸውን በማታለም የደስታ ኬሚካሎች እንዲለቀቁ ያደርጋሉ። ፊት ሊዋሽ ይችላል፣ ነገር ግን አእምሮ ይቀበለዋል ያምነዋል። አንዳንድ ጊዜ ደስታ በሐዘን ላይ እንደማመዝ ትወነ ይጀምራል። ሰላስ ሰባት ብቸኝነትን የሚወዱ ሰዎች ብዙን ጊዜ በስሜታዊነት ራሳቸውን ይቻሉ ናቸው የማያቋርጥ ማረጋገጫ ከመፈለግ ይልቅ በራሳቸው ጉዳይ ውስጥ ሰላምን በማግኘት ጥንካሬን ከውጭ ይልቅ ወደ ውስጥ ይስባሉ። ሰላሳ ስምንት ቁጣ እንደ ፍርሃት ወይም ሐዘን ያሉ ስሜቶችን ይሸፍናል። ማጓራት ወይም የቁጣው ጩኸት ጋሻ ነው። ብዙውን ጊዜ ከስሩ በጣም ደካማ ተሰባሪ የሆነ ነገር አለ። ሰላሳ ዘጠኝ ሚስጥሮችን ማካፈል በሰዎች መካከል ጠንካራ ትስስር ይፈጥራል። እያንዳንዱ ምዛዜ የተጋላጭነት ንግድ ወይም ልውውጥ ነው። እምነት ሊሰብረን በሚችል ነገር ግብይት ላይ ይጨምራል፣ ይጠነክራል አርባ ልብ ወለድ የሚያነቡ ሰዎች የበለጠ ርኅራኄን ያደብራሉ። በገጹ ላይ ህይወት በመኖር የሌሎችን ውስጡ ያለን መስማት ይለማመዳሉ። ታሪኮች የርኅራኄ የመተሳሰብ መሰልጠኛ ሜዳ ናቸው። አርባ አንድ ሰዎች በአካል ሲደክሙ ከእናንተ ጋር የመስማማት እድላቸው ከፍተኛ ነው። መዛል ተቃውሞን ይቀንሳል። ድካም አእምሮን ለስላሳ አብሮ ለመስማማት የበለጠ ፈቃደኛ እንዲሆን ያደርገዋል። አርባ ሁለት በቀላሉ ይቅር የሚሉት በአእምሮ ጤናማ ናቸው። ይቅር ባይነት ድክመት ሳይሆን መፈታት ነጻ መሆን ነው። የሚያዝ ሰውነትን ለጭንቀት ስርዓት ይጥላል። መልቀቅ ነጻ ያድርጓል። 43 ሰዎች ፊቶችን ከስሞች በተሻለ ያስታውሳሉ። ዝግመተ ለውጥ አጋሮችና ጠላቶችን በእይታ እንድናውቅ እንድናስተውል ቀርጾናል። ስሞች የሰው ፈጠራ ናቸው፣ ነገር ግን ፊቶች መትረፊያ በህይወት መቆያ ናቸው። 44 የአይላይን ግንኙነት ለማድረግ የሚቸገሩ ሰዎች ብዙን ጊዜ በጥልቀት ያስባሉ። ዞር ብሎ መመልከት ፍላጎት ማጣት ማለት አይደለም። አንዳንድ ጊዜ የአእምሮ ወደ ጥልቅ ሀሳቡ መግባት ነው። 45 አብዛኞቹ ውሳኔዎች በስሜታዊነት ይወሰናሉ፣ ከዚያም በምክንያታዊነት ይጸድቃሉ። ልብ መጀመሪያ ይዘላል፣ በኋላ አእምሮ ይጸዳል። ምክንያታዊነት ብዙን ጊዜ ጠበቃነት ላይ እንጂ መሪነት ላይ አደርሰው። አርባ ስድስት በፍጥነት የሚናገሩ ሰዎች የበለጠ በራሳቸው እንደሚተማመኑ ይታያሉ። ፍጥነት እርግጠኛነትን ያመለክታል። ይዘቱ ተመሳሳይ ቢሆንም እንኳን ፈጣን ምላስ እንደ ፈጣን አእምሮ ይሰማል። አርባ ሰባት የሰው ልጅ አእምሮ ከዕድሎች በላይ ስጋቶችን ከማስተዋል ጋር የተሳሰረ ነው። ታድኖ ከመቅረት ሳይበሉ መቅረት ይሻላል። በዚህ መልኩ ነው ዝግመተ ለውጥ ተቀረጸ። እድል በሚያመንታበት ጊዜ ጥንቃቄ ተጣብቆ ይቀራል። 48 ግቦችን የሚጽፉ ሰዎች 42% የበለጠ ግባቸውን የማሳካት እድላቸው ከፍተኛ ነው። ቀለም አላማን ያጠናክራል። የመጻፍ ተግባር ህልሞችን ከደመና ወደ መሬት ያወርዳል። 49 ብቸኝነት በሽታ የመከላከል አቅምን ያዳክማል። መገለል ነፍስን ብቻ ሳይሆን ስጋንም ይበላል። ሰዎች ከግንኙነት ጋር የተሳሰሩ ናቸው እና ያለ እሱ በአካል እንሰበራለን። አምሳ እና በመጨረሻም ሌሎችን የምትይዙበት የምታስተናግዱበት መንገድ ከእነሱ ይልቅ ስለ እናንተ የበለጠ ያሳያል። እያንዳንዱ ተግባር መስታወት ነው፣ ደግነት ወይም ክፋት፣ ስለ አለም ትንሽና ስለተሸከማችሁት ነፍስ እጅግ ብዙ ይናገራል። እነዚህ እውነታዎች የዘፈቀደ ወይም ተራይ ስለነበረ እውነታዎች አይደሉ፣ የሰው ልጅ ሁኔታና አኳኋን አሻሮች ናቸው። እንቅልፋችሁ፣ ቁጣችሁ፣ ፈገግታችሁ፣ ዝምታችሁ፣ ሁሉም ስለ እናንተ ታሪክ ይናገራሉ። ጥያቄው እያዳመጣችሁ ነው ወይ የሚለው ነው። ስለተከታተላችሁ እናመሰግናለሁ ሰላም ቆዩልኝ